ክቡር አባታችን መልአከ ምሕረት ቆሞስ አባ ገብረ ሚካኤል ናቸው፣ የደብራችን አስተዳዳሪ የሁላችን አባት፣ የደብራችን ሰንበት ትምህርት ቤት ዘማርያም፣ የሰበካ ጉባኤ አባላት እግዚአብሔር የሚወዷችሁ እግዚአብሔርን የምትወዱት እንዲያ ያብቃችሁ አምራችሁ

ተጣልተን ነገር እንዳይኖር አንድ እንዳደረገን ዛሬ ክርስቶስ በደሙ እንዳዳነን ቀራንዮ ወራ ላይ የተሰቀለው ሁላችሁም አንድ አገልጋዮች ቀዱሶ ራክሆን ዛሬ እርስ በርሳችን ይነሳል። አባት እናት ክርስቲያኖች

ተለያይተን ዛሬ አሁን የምትወደዳው ክርስቲያኖች ስለዚህ ሳይሆን በሰማያዊው ውስጥ እግዚአብሔር መንግስቱን በእኛ አለስታችን ሰማያዊ እንጂ በዚህ ዓለም ሁሉም ነገር የሚቀርሰው ነው።